አይ፣ ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናቸው፣ ሰላም ናቸው ያላችሁ የአለም ዳርቻ ይብዛልኝ፣ ከኔ ጋር እግዚአብሔር ይመስገን። እንዴት ናችሁ? ደህና ናቸው፣ ሁሉ ሰላም ማለት ነው። የሚያውቅ ጉበት ወይም በኢትዮጵያ ዱለት ነው የሚሰራው፣ በዚህ ሀገር ደግሞ ይሄ ብቻ ማለት ነው፣ ይሄ ብቻ ነው የሚሰራው። ያው እንደምታዩት ፍልፍል ባርድ፣ ቲማቲም፣ ሽንኩርት ቆራርጫ አለሁ። ይህንም ቆራርጫ አዘጋጅቸዋለሁ፣ ወይም አብረን እንስራ። ያው እንደምታዩት ደቸው አ ነው፣ ግን እንደምታዩት እነሱ እንደዚህ ናቸው። ቲማቲም ያገባበት አይጠቀሙ። ቲማቲም ገብቶበታል ማለት ነው።